ከሰራዊታችን ተጋድሎና ካስገኘነው አኩሪ ገድል ውስጥ ጎልተው የሚታዩና በጠላት ላይ ከባድ ኪሳራ ያደረሱ የዘመቻ ውጤቶችን ብቻ በውጊያ ሪፖርት ከታችኛው የሰራዊታችን አመራር ያገኘናቸውን መረጃዎች ሳንጨምር ጨምቀን ያዘጋጀናቸው ሪፖርቶች ናቸው። ለሚዲያ አገልግሎት መዋል የሌለባቸው የተሰነዱ ምስጢራዊ ዘመቻዎችና ጥቃቅን ድሎቻችንን ይህ ሪፖርት አያካትትም። የዘመቻው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 አንድነት ኃይል ነው። አንድነት ጉልበት ነው። አንድነት የአሸናፊነት ግዙፍ ሚሳኤላችን እንደሆነም ያገኘነው የድል ውጤት አስተምሮናል። ይህን ማድረግ በመቻላችን ህዝባችን መደሰቱ ብቻም ሳይሆን ጠላታችን በድንጋጤና በሀፍረት በጭንቀት ውስጥ ሆኖ አራባና ቆቦ መግለጫዋችን ሲያወጣም አይተናል። እድሜ ጠገብ ምርኮኛ የሰራዊት ጀኔራሎች የማያልሙትን ታሪካዊ ውጊያ አድርገን በዘመቻው የመከላከል አቅም እንኳን ያላገኘው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 አንድ መቶ ሁለት የጠላት ኃይል የተሰዋ፣ አንድ መቶ አስር የጠላት ኃይል የቆሰለ። በጠላት ላይ የደረሰ ቁሳዊ ኪሳራ አንድ ድሽቃ ከጥቅም ውጭ ሆነ፣ ሰባት ክላሽ የተማረከ። የሁለተኛ ተፈራ ዳምጤ ክፍለ ጦር ያስገኛቸው የድል ውጤቶች በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ የተቻለ ሲሆን ዋሸራ ከተማን ከጠላት ነፃ ማድረግ ተችሏል። የአማራ ፋኖ ነው። በጎጃም የሶስተኛ ጎጃም አገው ምድር ክፍለጦር በዘመቻው የተሳተፉ ብርጌዶችና ያደረጉት የውጊያ ብዛት ሰሜነ ደስታ ብርጌድ ሶስት ጊዜ፣ ዘንገና ብርጌድ ሁለት ጊዜ፣ ጆም ብርጌድ ሶስት ጊዜ፣ አቤ ጉበኛ ብርጌድ ሶስት ጊዜ፣ ኤፍሬም አጥናፉ ብርጌድ ሁለት ጊዜ፣ ቢትወደድ መንገሻ ጀንበሬ ብርጌድ ሶስት ጊዜ ሲሆን በዚህ ክፍለ ጦር ውጊያ የተደረገባቸው ቦታዎች አሽፋ፣ ወርቅ ሜዳ፣ ደብረ ዘይት፣ መልክታ፣ ቲሊሊ፣ ሊበን፣ ቁንዝላ፣ ዝብስት፣ ዳጊ ከአንደኛ ክፍለ ጦር ጋር በመጣመር አሹዳ ፋግታና አዲስ ቅዳም፣ ዳንግላና ዘለሳ ሲሆኑ በድግግሞሽ ውጊያ የተደረገባቸው ቦታዎች አሽፋ ሁለት ጊዜ፣ ሊበን ሁለት ጊዜ፣ መልእክታ ሁለት ጊዜ፣ በአጠቃላይ የአማራ ፋኖ በጎጃም ሶስተኛ ጎጃም አገው ምድር ክፍለ ጦር አስራ ስድስት ውጊያዎችን ያደረገ ሲሆን የምርኮ ብዛት ሀያ ሁለት የጠላት ኃይል የተማረከ ዜሮ አንድ ፓትሮል የተማረከ በጠላት ላይ የደረሰ ሰባዊ ኪሳራ 149 የጠራት ኃይል የተሰዋ 81 የጠራት ኃይል የቆሰለ አንድ ኮሎኔል አባታ የተባለ አዋጊ አዋጊና አንድ ለጊዜው ስሙ ያልተረጋገጠ አዋጊም ተደምስሰዋል። በጠራት ላይ የደረሰ ቆሳዊ ኪሳራ 01 ድሽቃ የተማረከ 03 ብሬን የተማረከ 01 ስናይፐር የተማረከ 86 ክላሽ የተማረከ 06 ሽጉጥ የተማረከ 10 ሺህ የክላሽ ጥይት የተማረከ ሁለት መገናኛ ሬዲዮ የተማረከ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 ማድረግ ይችላል። የምርኮ ብዛት አምስት የጠላት ኃይል በጠላት ላይ የደረሰ ሰባዊ ኪሳራ 185 የጠላት ኃይል የተሰዋ 4ት የጠላት ኃይል የቆሰለ በጠላት ላይ የደረሰ ቁሳዊ ኪሳራ 49 ክላሽ 6 የቃታ ብረት 01 1 1000 ኢምፖርቲ ጥይት ሁለት ጆንያ ከስክስ ጫማ አንድ ካሶኒ ሙሉ ሬሽን 7000 ኩንታል ማዳበሪያ 5600 የክላሽ ጥይት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 271 ክላሽ፣ ስድስት ሽጉጥ፣ ሰባት መገናኛ ሬዲዮ፣ 55 የእጅ ቦምብ፣ 44100 ልዩ ልዩ ተተኳሽ ጥይቶች፣ ሶስት ፓትሮል፣ ሁለት የጠላት ኮምፒውተር፣ 10 ኩንታል ከሕዝብ የተዘረፈ ቡና፣ 140 ሺህ ብር ከኮረኔል ኪስ የተማረከ ገንዘብ፣ 7000 ኩንታል ከሕዝብ የተደበቀ የአፈር ማዳበሪያ በዘመቻ አንድነት ከጠላት ነጻ የወጡና የጠላት ይዞታ የነበሩ አለፋ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 ማሳሰብ እወዳለሁ አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ የአማራ ፋኖ በጎጃም ወታደራዊ መምሪያ አመሰግናለሁ